አምስት አድርጌያለሁ። ኬሚካል ስድስት እነልይ የተከበራችሁ ተመልካቾቻችን እንትዋ ፕሮግራም ላይ ትገኛላችሁ። ዛሬ የምትዋ ፕሮግራማችን ከወጣት ሃይማኖት ተስፋ ጋር እቻ እናደርጋለን። ወጣቷ እንግዲህ ቀደም ሲል ነገረችን፣ ከትንሽ ነገር አሁን ላይ ራሷን እያስተዳደረች ትገኛለች። በምን ጀመረች? አሁንስ ምን ደረጃ ትገኛለች? ከራሷ አንደበት እንስማ። አሁን ሳሙና ነካ ምርት ነው ሳሙና ስታመርት እኔ አብሬ ያውን እያሳየች እየረዳኋት ቆይታ እናደርጋለን ማለት ነው። ከተብራሽ ተመካካችን አብራችሁን ዶክተሩን እንጋብዛለን። የዚ ወጣ ተባባሪያችን ኢትዮ ቴሌኮም እናመሰግናለን። ከጅምሩ አንድ ተባለ፣ ከሀዲዱ ጎን ምሶሶ ተተከለ፣ ነጋሪ ተጎሰመ፣ አርበኛ ቦን ታመመ ከድል በኋላ ቀጠለ። ከባህር ማዶ ቃል መለዋወጥ ተቻለ። ስንብት ለትምህርት ያለ ብር መልእክት ሲሻገር በየዘመኑ አዲስ ስጦታ የትውልድ ደስታና እርካታ ዓለምን በመስኮት ድምፅን በመዳፍ እድገት ቀጠለ፣ ሥራና ሕይወት ቀለለ። አጀብ ቴክኖሎጂ እኛ ደግሞ በፋይፍ ጂ አምስት ትውልድ በተከታታይ በጽናት አገልጋይ ድል አብሳሪ አርበኛው ተቋም ኢትዮ ቴሌኮም። ብር እንዳወጣሁኝ በዛ ሳሙና እዚህ አሳይሻለሁ ብለኝ ጓደኛዬ እኔ ላይ አሳይሻለሁ ብለሽኛል። አንድ ሺህ ብር ነው። በሱ አካፍ ላይ ተንትኔ ያለች የሰለጠነች እዛ አሳይሻለሁ ብለኛለች። ቀጥታ እሷ ለተወሰነ ቀን እየመጣች እየሰራችልኝ ስትሰራ ኬሚካል ደበላለቋን ምናምን እየተከታተልኩ የእንትን እያልኩኝ ከዛ ቀጥታ እንትን ትልኛለች አስተማረች። አይዛ በጆ ወለጎን መነሻችን ምን ምን ገዛሽ? በ26 26 ሺህ ብር አዎ። ምን ምን ገዛሽበት ነው? ኬሚካል እቃዎች፣ እንደዚህ የምመታበት እቃዎች እንደዚህ እንደዚህ እንትን የሚላቸው ጎሞች እንደዚህ ምገዘ የገዛዘው ወደዚህ እንትን ማቀርብበት እነሱ እነሱ ጀመርኩ። ለተወሰነ ሳሰረውና እንጨት አስወረድኩኝ። በትርፍ በትርፋ ደግሞ እንጨት ጀመርኩኝ። እንጨት ደግሞ እንደገና ወደ ክሰል ገባው። አሁን እንግዲህ የተወሰነ አንድ አመት ሊሞለኝ ምንም አልቀረኝም። አጥር አካባቢ ጥር 19 አካባቢ ነው የጀመርኩት ስራውን። አሁን ፍሪጀን ገዘው በትርፌ። አሁን ደግሞ እንግዲህ የሳሙና የዚህ ኬሚካል የምመታበት ማሽን ነው የሚያስፈልገኝ። በእንጨት እየመተው ነው ያይ ይሻላል በሚል ነው እንግዲህ። ቀጣይ ደግሞ ማሽኑን መግዛት ነው የምፈልግ፣ ይህንን ማለት ነው በዛው ልቀጥል ካልኩኝ ደግሞ ኮንትረሩ የዚህም የዚምንትን የሚልብኝ ከሆነ ያንን አስፋፍቼ ወተቱን ቅቤ የሌላ ቦታ ወረዳ ላይ አዎ ሁለቱንም ተከራይቸዋለሁ። የለኝም፣ መስሪያ ቦታ የለኝም። ክራይ ከራይ ያወጣለውን ወጭ እቺ ግራማን ምን አውቃት። በዚህ ነው ኪሎ ስንት ኪሎ እንደማረግ በግራም ስንት ግራም እንደሚያስፈልገኝ እሷን ወረቀት ይዝና በሱ ይሰጡኛል። ቀጥታ በቃ እንተነላለሁ። አሁን ኬሚካል ጨምርናል። መምታት ነው መምታት ነው። የተወሰነችን አስር ደቂቃ እንመታትና ደግሞ ሌላ ኬሚካል ጨምራለሁ። አስር ደቂቃ ግዴታ ይመታል። በተለይ እራስን ለማሸነፍ ስታደርግባቸው የነበሩ ውጣ ውረዶነቶች ሴትነት አለ፣ ነፍሰ ጡርነት መሆን አለ፣ ልጅን ማሳደጋለ እና ውጣ ውረዱ እንዴት ነበረ? ነፍሰ ጡር ሁኝማ ልብስ ሳጥብ የነበረው ነፍሰ ጡር በመሆን ሰዓት ነፍሰ ጡር ሁና እንዴት እናሳጥባታለን እያሉ ትተነዋል እያሉ መለሱ። ነፍሰ ጡር በመሆን ሰዓት የተወሰነ ሰዓት እስቲ እንታገሳት፣ እንደዚህ እንበላት አላሉኝም። በዛን ሰዓት ግን ልብስ እናጥብባቸው ሰዎች፣ ሌላ ሰው ጠንካራ የሆነ ሰው እያስገቡ እኔን አስወጡኝ። የተወሰነ ጊዜ እንደዛ እንትናልኩና የተወሰነ ከግቢውም እንደዚህ ትናረግልሻል የኛ ልብስ ታጥቢ ያለሽ ለእለት ወጭ የምታደርጉ እንዳትጨናነቂ ምናምን እያሉ የግቢው ሰው ያታዘው፣ የተከራየውበት ሰዎችም አይዞች ምናምን እያሉ የተወሰነ ነገር ይረዱኛል። እና እነሱ በእነሱ ዝሮ ዝሮ በእነሱ ወልድም ምናምን የምፈልገውን ነገር በሙሉ አሟልተው ስለዚህ ሁሉ ከባድ ነበር። አዎ በጣም በጣም ከባድ ነበር። መሙላት አለበት ትንሽ የተወሰነ ይደረግ በጣም ጨርሰናል። ከመቶ ጨረስን። በእዚ በኋላ በትናያ ወደ ሳሙና ስለተቀየደ የሚሉም የለውም። ስለዚህ ይህን በስራ ሂደት ነው ያወቅሽው ማለት። እንዳል ተሳብሽ ቀሰረ እንግዲህ የጀማሪ ነገር አይ፣ እሺ እሺ። ስለዚህ የሳሙናሽን ገቢ ለብቻ ነው የሚቀመጥ ማለት ነው። ስንት ያተርፍሻል ግን አሁን ከሳሙና ለምሳሌ ከዚህ ሊትር በቀን አሁን ስንት ሊትር ታመርቻለሽ? አሁን አርባ ሊትር ዘጠና ሊትር። በአርባ ሊትር ተጀመረ፣ ዘጠና ሊትር ገብተሻል። ስንት ታተርፊያለሽ? አሁን ዘጠና ሊትር አተር አመርታለሁ። ቢያንስ ከአንዴ ከአንዴ ከማመርተው ሦስት ሺህ ብር ምናምን አገኝበታለሁ። ሦስት ሺህ ብር ትርፋለሽ? ስለዚህ አዋጭ ነው ማለት ነው። ጥሩ አሁን ጨረስን። ምን ገለብጠው ጨረስን። ስለዚህ እንተጣጠብና ደግሞ ከሰል ቤትም አለሽ፣ ወተት ቤትም አለሽ። ደግሞ ታስገቢኛለሽ። ከጅምሩ አንድ ተባለ። ከሃዲዱ ጎን ምሰሶ ተተከለ። ነጋሪት ተጎሰመ። አርበኛ ቦን ታመመ። ከድል በኋላ ቀጠለ። ከባህር ማዶ ቃል መለዋወጥ ተቻለ። ስንብት ለትምህርት ያለ ብር መልእክት ሲሻገር በየዘመኑ አዲስ ስጦታ የትውልድ ደስታና እርካታ ዓለምን በመስኮት ድምፅን በመዳፍ እድገት ቀጠለ ስራና ህይወት ቀለለ። አጀብ ቴክኖሎጂ! እኛ ደግሞ በፋይቭ ጂ አምስት ትውልድ በተከታታይ በጽናት አገልጋይ ድል አብሳሪ አርበኛው ተቋም ኢትዮ ቴሌኮም። አሁን እንጨት እና ከሰሉን ላሳይሽና እዛ እንቀጥላለን በሳሙና ጎን ለጎን እንጨት እና ከሰል ጀምሬያለሁ እያልሽ ነበር ይሄ አዎ እንጨት እና ከሰል ጀምሬያለሁ ይሄን ይመስላል እንጨቱ እዚህ አካባቢ አሁን አስ አራት መቶ አንድ ያስደፋለሁ ስንት ያትርፍሻለሁ አሁን ከሰሉም የእንጨቱም እንትን እንጨቱ አሁን አራት መቶ እንትን የማስደፈው አምስት አምስት ብር ከእንትን አገኛለሁ አንድ የማገኘው አራት መቶ አምስት መቶ ብር አገኝበታለሁ አንዴ በማስደፈው ማለት ነው አንዴ በምታስደፈው ማለት ነው በሳምንት አሁን አራት መቶ ያልቃል አዎ ስለዚህ በሳምንት አራት መቶ እና አምስት መቶ ብር አለሽ ማለት ነው አዎ ወተት ቤቱም ያንቺ ነው ወተቱ የኔ ነው ሀይሚ ወተት ይላል አዎ ይህቺኛው ተጀመረች ይህቺ አንድ አምስት ወር ሆኗታል ከጀመርኳት አሁን ስለዚህ ሀይሜ ገቢ በገቢ ሆነች። ምንም አልል፣ እግዚአብሔር ይመስገን ገቢ በገቢ ሆናለች። ደህና ነው ኛዋስ ነች ተጀመረች። እቺ አሁን አምስት ወር ሞልቶኛል ተጀመርኳት። የተወሰነ እየሰራሁ ነው አሁን ደህና ነው እግዚአብሔር ይመስገን። እንግዲህ የምግብ ዋስትና ሀያ ስድስት ሺህ ብር ሰጠሽ? አዎ፣ አመት ካልሞላ ጊዜ ውስጥ ነው። አይ አመት ሆኖሻል። አጠቃላይ እንትን ያሉን እኮ አጠቃላይ ሰላሳ ሦስት ሺህ ብር ነው የለቀቁልን ማለት ነው። ያው አራት ወር በኋላ ደግሞ ስድስት ሺህ ብር አስገብተውልናል። አጠቃላይ ሰላሳ ሦስት ሺህ ብር ነው ያስገቡልን። በዛ እንደ እንትን እንዳል በዛች ነው ስራዋን የጀመርኳት ያው የተቋቋምኩበት አንዴ ስለገባችም ብሰራም ብሰራም ለዕለት እያጠፋሁ ስለሚሆን እዛም ደሞዝ ላይም ቢሆን አዛች ላይ ደግሞ ቆጥ የተባነ ቁጠባ ነው ቁጠባ ያችን እያጠረቃቅመን አንዴ ስትለቀቅ በዛች ነው ስራዬ የጀመርኩበት ማለት ነው። ተባለ። ከሃዲዱ ጎን ምሰሶ ተተከለ። ነጋሪት ተጎሰመ። አርበኛ ቦን ታመመ። ከድል በኋላ ቀጠለ። ከባህር ማዶ ቃል መለዋወጥ ተቻለ። ስንብት ለትምህርት ያለ ብር ምልክት ሲሻገር በየዘመኑ አዲስ ስጦታ፣ የትውልድ ደስታና እርካታ፣ ዓለምን በመስኮት ድምፅን በመዳፍ እድገት ቀጠለ ስራና ህይወት ቀለለ። አጀብ ቴክኖሎጂ! እኛ ደግሞ በፋይቭ ጂ አምስት ትውልድ በተከታታይ በጽናት አገልጋይ ድል አብሳሪ አርበኛው ተቋም ኢትዮ ቴሌኮም። ወተት ስራውን እንዴት ጀመር? ስራ ወተት ስራማ እዚህ የሚሰራ ወተት የምትሰራበት ነበር፣ ኮንትሮሉን ተከራይታ እንትን ብላ የራሷ የባለቤቷ ነበር። ከዛ ወልዳ ስትወው ልትዘገው ፍሪጅ ልሸጥ ነው ስትለኝ፣ ኧረ ብር ሲቆይ ላመቻች እና ብር ከሞላኝ ፍሪጁን እገዛሻለሁና ወተቱን በዚህ በለመደበት ብሸጥ ይሻለኛል ብዬ እንደገና ወደዚህ የእሷን ፍሪጅ 30 ሺህ ብር ነው ሸጠው ስትለኝ፣ ቀንሽ ለስራ ተራ አለችኛ ሸጥ እንተናል ነው ቀንስ ከእዛ አይ ለማንኛውም ስለለመደ ያዋጠኛል ብዬ ሰላሳ ሺህ ብር ነው የገዛኋት። ይሄን ፍሪጅ ማለት ነው? አዎ ይሄን ፍሪጅ ሰላሳ ሺህ ብር ገዛኋት። ቀጥታ ወራ ማለት ነው አሁን ከጀመርኩት። ተበደርሽ መጀመሪያ? አዎ ሀያ ሶስት ሺህ ብር ብድር፣ በኋላ ብድር ሳይሆን ስጦታ ነው የሰጠን ምግብ ዋስትና። ስጦታ እኮ ነው የሰጠን። ብድር የተበደርኩኝ ያን ሲሰጠኝ ሲያንሰኝ፣ ከዛ አስር ሺህ ብር ተበደርኩ አስር ሺህ ብር ከማህበሩ ተበደርኩ። ከራሳችን ማለት ነው ከማህበሩ ተበድሬ ያንን እንትን ይህን ወደዚህ የገባው ያን እኛ ከጨረስኩ እንትን ካልኩ በኋላ በተወሰኔ ባጠረቃቀምኳት ብር ሀያ ሺህ ብር ስትኖረ ከአካውንቴ ላይ ይህንን አስር ሺህ ብር ይኖርብኛል አልኩና ሀያ ሺህ ብር ለእሷ አዝ ሰጠውኝ። እና ገበው አስር ሺህ ብሩን አሁን ነው የከፈልኳት። ከሰረው ከአራት ወር በኋላ ከፈልኳት። ስለዚህ አሁን እዚህ ውስጥ እዚህ ኮንቴነር ውስጥ ምን ነው የምትሰሪው? አሁን ከዚህ እንጀራ እሸጣለሁ። እርጎ በእንጀራ መዜው ትእዛዝ እሸጣለሁ። ወተት ማፈላለው ስታዘዝ እዜው ላይ ማለት ነው። እንደገና ደግሞ አረቂ አሁን ጾም ላይ እያቋረጠኝ ቢሲ ላይ ማለት ነው። ወተቱ በሚቆም ሰዓት አረቂ በጠርሙስ አስረክባለሁ። ወተቱን ስራ ሲጀምሪ በቀን ስንት ሊትር ተረካሽ? ወተቱ በጀመረ አንድ ተለቅ እንትን እንዳልኩ 25 ሊትር ጧት አስገባለኝ ኩንትራት አልኩና 25 ሊትር አስገባሁኝና እዛ ሰው ዘገች። የተወሰነ ጊዜ ስለተዘጋ አልጠይቀኛለ እዛ ከሰዓትም ከጠዋት አድርጌ ያችን 25 ሌትር ሸጥኳት። አዛ በበነገው ዋ በእርጎ እኮ መሸጥ ችያለሽ። እርጎ አድርጌ ስሉኝ እንደገና እቀው ይሄንን ከሷ ላይ የተረከብኩት በብር ማለት ነው። አዛ መጨረሻ ይህን አጠንኩኝና እርጎ ጀመርኩ ከዘው ላይ አዛ ሰው እዚያ አካባቢ ወንዴላጤው ምናምን እርጎ በእንጀራ መብላት ጀመረ። ይሄንን መጋረጃ ሰራው እንትን አልኩና

ገቢ ደግሞ እንግዲህ ምን ነው ለምን ትሉ ከሳሙና ጋር ምኑን ሂሳብ ነው ይለያያል የሳሙናው እኮ ስንት ሊትር እንደሚወጣ ስለሚታወቅ ራሱን ችሎ ሂሳብ አለው እንደገና ደግሞ እዛ የማስረክብበት ቦታ አንድ የቦወር ሂሳብ ስሩ ነው የምላቸው እዛ ሲወስዱ ሲወስዱ እየመዘገብኩ ይህን ያለ አሁን አስር አስር ሊትር ከሀያ ከሀያ ሊትር ይወስዱልኛል ሲወስዱልኝ አንድ የቦወር እንዲገባ እላይ ነው የምፈልግ እንደ እንትን እንዳይበታተንብኝ ብሩ ማለት ነው ነዛ በኋላ ወደ ኬሚካል መግዛት እገባለሁ ከሚካል ገዛለው አሁንም ያ የነሱ ይመጣል። ነው ኬሚካል መገዛ አንዴ ገዛለሁ ያኛው ሲያልቅልኝ በዛው ላይ ይጨምራለሁ ማለት ነው። ሽሮ ጀምርበታለሁ። ከዚህ ላይ ቡና ቀራርባለው። ይህን ጾም የተወሰነ ከዛ ቀጥታ እንጀራ በሽሮ ጀምርበታለሁ። መዝጋት የለብኝም። እንደገና አይብ ቀጣ ግማሽ ጾንት ላይ አስገባለሁ። አይብ ወደ ፍሪጅ ቀጥታ ቀጥታ እንደተገደፈ በቃ ፍሪጅ። ወተት ከምትቀይ አይብ መስጠት ጾም ላይ እንግዲህ ወተት ስለማይሸጥላቸው አይ ያስደቁልኛል። አዎ። ስለዚህ ብቻዬዋን ኮንቴነር መቼ ጨመርሻት? አምስት ወር ምናምን ሆነ። አዎ። ወታቱን ስታስቢ ኮንቴነሩን ጨመርሽ? አዎ። ለሁለት ኮንቴነር ስንት ነው የምትከፍሉ? አሁን ከዛ ሁለት ሺህ ብር ከዚ ሁለት ሺህ አምስት አራት ሺህ አምስት መቶ ብር ከፍላለሁ። አራት ሺህ አምስት ማለት ነው የኪራይ ማለት ነው። አዎ። ታዲያ ህይወት እንዴት ነው? ለውጥ እንዴት ነው? ለውጡ መቼም አይ አሁን ይሻላል። ከሰው ቤት ደሽ ምን ይሉኝ ራሱ ልብስ አጥቤ ራሱ አስጥቸውም ራሱ ዙሪያ ይዋለሁ ምን ይሉኝ የሆነ የሰው ፊት ታያለሽ፣ ስንት ነገር አለው። እንደገና ደግሞ ከሰው ቤት እያለሁ እንኳን ማለት ነው የሆነ የሰረውን እስከ አቅሜ ድረስ እየሰረው በቃ ምን ትለኝ ይሆን ምናምን ጥሩ ፊት ስታሳይ ደስ ብሎኝ በቃ ያን ስራ ራሱ ተልተሎ ለመስራት እጓጓለሁ። ደግሞ የሆነ ፊቷን ምናምን ትክስ ግን እንግዲህ በሌ ላይ ሆን ይችላል ግን በሌላ ተናዳ የሆነ ይሆናል ግን እኔ እንደሚመስለኝ በቃ ሳስበው ማለት ነው። እና ስለዚህ መቼም የራስ ስራ ትንሽዬ ብትሆንም እግዚአብሔር ይመስገን አሪፍ ነው። መቼም አሁን እግዚአብሔር ይመስገን ስንት አመት ሆነሽ ባህር ዳር ከመጣሽ? ስንት ዓመት? 12 ዓመት ሆኖኛል። ስለዚህ በዚህ 12 ዓመት ውስጥ ከሰው ቤት ስራ በመስራት እየዞሩ ጎመን በመሸጥ የተለያዩ ቦታ ምግብ በማብሰል ነው ሕይወትሽን ስትመር የነበረ። ቀደም ሲል ነገርሽ፣ ደግሞ አንድ ዓመት ባልሞላ ጊዜ ውስጥ ደግሞ በተለይ ምግብ ዋስትና ባመቻቸልሽ ብር ሕይወትሽን እየመራሽ ነው የሚገኘው እና እስቲ በእነዚህ ዓመታት ውስጥ የደረሱ ችግሮች ምንድን ናቸው? እንዴት አርገሽ ታግለሽ ሳለፍሻቸው? አሁን ንግዚ እንትን መስራት ሲጀምር ማሚና ዝጌ ነበረ። እዛ ልጅ ተይዞ ስራ አይጀመርም ልጅ ከቤት አስቀምጠች ነው ስባል፣ አዛ ከግቢው በቃ እናንተን እኔ ተመልሼ መጥቼ የናንተን እሸፍናለሁ ልጅ ጀ እንዴት ብዬ እሄዳለሁ እያልኩኝ ከግቢው ልጅ ይይዙልኛል፣ ያግዙኛል፣ ለግቢው ከዚያው ስራ አግኝተሽ ደግሞ ምናምን ቢያንስ የምትንቀሳቀሽበት እያሉ የተከራየውባቸው ስምንት አመት አልፎኛል፣ እነሱ ጋር የምኖር አሁን ወደ 9 የገባው ነው። በቃ ቤተሰብ ማለት ነው። ስንት ብር ነው ከፍዬ ቤት ክራይ ቤት ውስጥ መጀመሪያ በ400 ብር ነው የጀመርኩ የምከፍል የነበረ እስካሁን ድረስ ዙሮ ዙሮ ያው እንደ ቤተሰብ ነሽ እያሉ አሁን 1600 ብር ነው የምከፍለው። ስለዚህ አሁን ከሰል ትሸጫለሽ፣ እንጨት ትሸጫለሽ፣ እርጎ፣ ወተት፣ ሳሙና አለ እና በቀን ስንት ነው ገቢሽ? ገቢ እንደው ሂሳብ ምናምን ያው በቀን ሂሳብ ሰርቼው አላውቅም። ቢያንስ ማለት ነው ቢያንስ አሁን እኔ ወጭ ከወጭ ቀሪ ምናምን ብዬ የዚያንም የዚህንም ድምር በቀን ያለ ብር እሺ፣ እሸጣለሁ እላለሁ እስከ ሶስት ሺህ ብር እምሰራበት ቀን አለኝ። እንደገና ወረቱም አጠቃላይ ሆኖ ማለት ነው በቀን ማገኘው ዝም ብሎ አጠቃላይ ሆኖ ሶስት ሺህ ብር እምሰራለሁ፣ ሁለት ሺህ ብር የምሰራለው እንደ ገቢ አለው። አንድ ቀን ይቀንሳል፣ አንድ ቀን ይጨምራል። የገቢው አይነት ማለት ነው እንጂ እንደዛ ነው የምሰራና በቀን ይህን ያህል ብር አገኛለሁ ብዬ ሂሳብ አልሰረው። ቁጠባ ቆጥባለሁ። የዘው ባለም እነሱ ቁጠባ ቆጥቡ ብለው እነሱ ባሰለጠኑን አይደል እንደውም እነሱ በዚህ ቁጠባ ቁጠባን በተመለከተማ በጣም ቁጠባውን ድሮውን ያን ያህል ወመንም ብሸጥ ምንም ቢያችን ቆጥብ ዛሬ እናገኙ የማስቀምጥ ቢሆን እንደውም በጣም እቀየር ነበር። አሁን ይሄን ቁጠባን አስተማሩን ምግብ እዚህ ሴፍቲኔት ከገባን ምን ይላል አሁን

አሁን በእነሱ እንትን ቆጠበው ላይ ቆጥባለሁ። ሁሌም ሁሌም በቅባል እንትን ባሉ አሁን 250 ቆጥቡ እንደዚህ በሚሉ በዛ ሁሌም ነው ቆጥባው ናል እንትን አለው፣ አላቋርጠውም። ባለፈው እንግዲህ አስመርቋል የምግብ ዋስትናና፣ ከተመረቁት ውስጥ ደግሞ አንቻ አንዷነሽ እና ምርቃ፣ እንዴት ነበር በምክንያት የተመረቃችሁት? ምርቃኑማ አምስት ለሶስት አመት ነው እንትን የተባልን የገባንበት ስራ ሶስት አመት ሞላን። የተሰጠንን ብር ደሞዛችን ምናምን ለሶስት አመት የሚል ስንገባ መጀመሪያም ተነግሮናል። አሁን ጨረስን። ሶስት አመት ሲሞላን አሁን አዲስ ተመልማ ያለ እሱ ሲገቡ እነሱን አስገብተን እኛ ተመርቀን ወጣን። ስለዚህ አሁን እናንተ ከዚህ በኋላ ከሴፍቲኔት የምትበደሩት ዋስትና ወይም ብርም ወይንም የምትሰጡት ብር የለም። አረ የለም። አሁን እንደዚህ እንትን የሚሉን ምናምን የለም። አሁን የቆጠብነው ሳይሆን የማህበር ብር አለ፣ ድር የሚባል ያ ሰለ እንትን ያሉት አለ ያንን እስካሁን ገና አላከፋፈሉን በእነሱ ውስጥ ነው። አሁን በእድሩ በእኔ ስም ነው ያለ አካውንቱ አንድ ለሰላሳ እኔ ነኝ፣ እንትን የምል ሀላፊ ነኝ። አሁን እድሩ ያለ በእኔ ነው። በጓደኛዬ ደግሞ እዚህ እንትን አለን የእድሩ አሁን ሰማንያ እንትን ሰባ ስምንት ሺህ ብር አለን ለሰላሳ የምትከፋፈል ያት ያት አትክልት የምንሰራው አለ 107 ሺህ ብር አለ በአካውንታችን። በእኛ ነው ያለ። ያ ገና አልተከፋፈለ። ስለዚህ እሱ ክፍፍላም ያላችሁ ይሄ ጥንካሬ ከምንድን ነው የመጣው? ይሄ ጥንካሬማ ይህንን አገኛለሁ ይህን እንደዚህ ይመለላለሁ ልጅን እንደዚህ አድርጌ አሁን የሌሎች ልጆች ዝንጥ ብለው ባህል ምናም ሲመጣል ለብሰው ምን ብለው ስለሚወጡ እሷን እንደ ጓደኞቿ እንዳደርግ፣ እኔ የራሱ ቤቴ ፉል እንዲሆን ሁሌም ከሰው ማየት አልጠብቅማ፣ ይህን ሰርቼ እኔ ለራሴ እንድቀየር እንደማንም እንድሆን ብዬ ነው በቃ የምነሳሳ። ሁሌም አሁንም የማስበው ለሚቀጥለው አሁን እኔ ይህንን እከሌ እንደዚህ ቢያደርግ እከሌ ቤት እንደዚህ ሆነ ሳለ እኔ በራሴ የሆነ ይህንን ስራ እንደዚህ ቢሰራ ይሄ አዋጭ ይሆናል። ሁለተኛ ደግሞ በተለይ በተለይ አሁን ከመጀመሪያው እንትን ሳይል አሁን በተለይ አሁን ይህን ስራ ከጀመር ከሴፍቲ ኔት ከገበው ምንድነው እንትኑ ላይ የያዝኩት የሚሰጠን ሁሌ በየ ሁለት ሳምንት ይሰጠናል ስልጠና ስልጠና በተሰጠነው ስልጠና ገንዘብ አያያዛችንን ገንዘብ እንዳትበትኑ እንደዚህ እንዳትሉ የሚለው እንዲሁም ከመጀመሪያው ይህንን ትምህርት ብናገኝ በጣም ማብታም እሆናለሁ። ማለት አሁን ዛሬ ስሰራ ከዚም ከልከልከል ከል ከል ብየውየ ምንድነው ማረፍ ያንን የያዝኳትን ብር ብትንትን ነው ማለት ገቢያ ወስጄ አሁን ዛሬ የምበላትን ቆጠር ብያረኩም ወደ አካውንቴ ባስገባት እቀየራለሁ። አሁን ለቀጣይ ማለት በተለይ በተለይ አሁን እኔ የምፈልገው መስሪያ ቦታ አሁን እኔ በጣም የምፈልገው መስሪያ ቦታ ቢመቻችልኝ እና አሁን ይሄንን በስፋት እፈልጋለሁ መስራት ማለት ቅቢ አሁን እኔ በጣም ማስገባት እፈልጋለሁ የዛሬ አመት አካባቢ ነው 26 ሺህ ብር ሰጡኛል እና ከአመት በኋላ አጠቃላይ የክሰሉ የእንጨቱ የዚህ ሁሉ ወረትሽ ስንት ነው ወረት የተወሰነ እሷን መሀል ላይ ገዘውኝ እንጂ ፍሪጃን ገዝቼ መሀል ላይ ወደዚህ ወጫ ወጣሁኝ እንጂ አሁን አጠቃላይ ያንስ ፈጀለኝ ማዘዋውረው ብር ማለት አጠቃላይ አሁን እኔ ማ ድምር ስደምረው እንግዲህ በአመቱ ውስጥ መቶ ሺህ ብር ኖረሽ ማለት በሚቀጥለ በሚቀጥለው ዓመት ደግሞ ከዚህ በላይ እየሰራች ስትሄጂ ጥሩ ትርፍ የምታገኝ ይመስለኛል። ጥንካሬ እስኪ ለሴቶች የምታስተላልፊ መልዕክት ምንድን ነው? ለሴቶች የማስተላልፈው አንድ ስራ ስሰሪ ስራ ብሩን ያንን ብዛት ማግኘትሽን ብቻ አይደለም። ከዛ ትንሽ የቀንስ አድርገሽ መቆጠብ፣ ወደ አካውንት ማስገባት ያችን ብር የሚያገኛትን የተወሰነሽ እየቆጠቡ በዚያች መቀየር ይችላሉ። ስራን አለማምረት አሁን ስራ ይሄ ያስጠላል። እኔ ከዚህ ሴፍቲኔት የገባው ጊዜ ማለት አዛፈር የምታወይ ልጅ ይዘሽ ልትሰሪ አይኗ ልታጠፊያት አይመለከታችሁም፣ መለከታችሁ ነው ያልኩኝ። እኔ የራሴን ችግር የውስጤን እኔ የራሴን ነው ማወቅ ብዬ ከዚህ ስራ ገባሁኝ። በዚህ በዚህ ምክንያት ሆኖ ብሩ አንዴ ስለተጠራቅሞ ስለመጣ ነው። አሁን ከዛ በላይ የምላገኝ ይችላል። ያን ብር የምሰረው ብር ማለት ነው። ከዛ ከልብሱ ደረቆት ራሱ በጣም ቆልቻለሁ፣ ደረቆት እየተመላለስ ከማንም ማለት ነው። እኪ አሁን እኔ እንትን ምለው ይቺ ያሳንድሊ ጥርቅም አድርገው ስለሰጡን ያችን የሥራ መጀመሪያ ሆነች። ስለዚህ ሴቶችም ተስፋ ሳይቆርጡ ቁጠባን ባህል አድርገው መቀየር ይቻላል፣ እኔም በአንድ ጊዜ ተቀይሬያለሁ እያልሽ ነው። አመሰግንሻለሁ፣ ሀይል። የእውነት በጣም ጎበዝ ነሽ። ከአንቺ የተማርኩት ምንድን ነው ዛሬ በተለይ ቁጠባን ባህል አድርጎ ስራ ስራይ ንቁ ሰርቶ ትልቅ ደረጃ እንደሚደረስ ነው እና እንዲህ አመት ባልሞላ ጊዜ ውስጥ ደግሞ ከሰው ቤት ከማገልገል ተነስተሽ የራስሽን የሆነ መተዳደሪያ አግኝተሽ ትዳር ይዘሽ ልጅ ወልደሽ ደስ ብሎሽ እየኖርሽ ነው ያለሽው እና ወደፊትም ትልቅ ደረጃ እንድትደርሽ እመኝልሻለሁ ይሄ ኮንቴን ቦታ ባገኝ ብለሽኛል በተለይ ቦታ ባገኝ ሰፋ አድርጌ ቅቤ ቤትም እርጎ አይ ምግብ ቤትም እንደምትቀርች ነው የነገርሽኝ እና እሱ ሀሳብሽ ደግሞ እንዲሳካልሽ እመኛል በእርግጠኝነት ይሳካልሻል ጎበዝ አይዞሽ በርቺ አብረሽ ሰነበርኩኝ አመሰግንሻለሁ የተወደዳችሁ ተመልካቾቻችን ምንትዋ ፕሮግራም ላይ ነው የምትገኙት ዛሬ ምንትዋ ፕሮግራማችን ባህር ዳር ቀበሌ 11 አካባቢ ተገኝተን ከወጣት ሃይማኖት ተስፋዬ ጋር ያደረግነው ቆይታ ይህንን የሚመስል ነበረ። እንግዲህ ሀይሜ ቀደም ሲል እንደነገረችን ከሰው ቤት እየተመላለሱ መስራት፣ እዛው ኑራ ከመስራት ባሻገር አሁን ላይ የራሷ ጥሩ የሆነ ኑሮ እየኖረች ነው። ወደፊትም ከዚህ በላይ መኖር እፈልጋለሁ የሚል መልእክት ነው ያስተላለፈችልን። እና ከእሷ አንደበት እንደሰማነው በተለይ ስራን ሳይንቁ መስራት፣ በተለይ ደግሞ ቁጠባን ባህል ማድረግ ለዛሬ ለእኔ ትልቅ ደረጃ መድረስ ዋና ወሳኝነት ነው የሚለውን መልእክቷን ወደ እናንተ እያደረስን ነው። የዛሬውን ፕሮግራማችን የምንቋጨው ስለተከታተላችሁ እናመሰግናለን። የዘውትር ተባባሪያችንን ኢትዮ ቴሌኮም እናመሰግናለን። ጤና ይስጥልኝ። ከጅምሩ አንድ ተባለ፣ ከሃዲዱ ጎን ምሰሶ ተተከለ፣ ነጋሪት ተጎሰመ፣ አርበኛ ቦን ታመመ ከድል በኋላ ቀጠለ ከባህር ማዶ ቃል መለዋወጥ ተቻለ ስንብት ለትምህርት ያለ ብር መልእክት ሲሻገር በየዘመኑ አዲስ ስጦታ የትውልድ ደስታና እርካታ ዓለምን በመስኮት ድምፅን በመዳፍ እድገት ቀጠለ ስራና ህይወት ቀለለ አጀብ ቴክኖሎጂ እኛ ደግሞ በፋይፍጂ አምስት ትውልድ በተከታታይ በጽናት አገልጋይ ድላብሳሪ አርበኛው ተቋም ኢትዮ ቴሌኮም።